አየር ኮንዲሽን ወይንም ሙከይፍ ከተበላሽባችሁ በቀላሉ በቤታችሁ ማስተካከል ትችላላችሁ የመጀመሪያው ካፓስተር ቼክ ማድረግ ፋን መስራት አለመስራቱን ቼክ ማድረግ ነው ሰላም አለይኩም እዚህ ጋር እንደምታዩት ሁለት አየር ኮንዲሽኖች ወይም ሁለት ሙከይፎች አሉ ይሄኛው ብዙም አያቀዘቅዝም ይሄኛው ፋን ብቻ ነው የሚሰራው ኮምፕሮሰር አይሰራም ኮምፕሮሰር ቼክ አድርገናል ኮምፕሮሰር ሰሊም ይሰራል እዚህ ጋር ካፓሲተሮች አሉ። እነሱን ቼክ እናደርጋለን። እንሻላህ ሙሉ በሙሉ የሚሰራ ይሆናል ማለት ነው። አብረን እናየው። እንሻላህ ካፓሲተር እንቀይርለትና ካፓሲተር እንቀይርለታለን። ሰላሳ አምስት ዩኤፍ የኮምፕሮሰር አምስት ዩኤፍ ደግሞ የፋን ነው። ይሄም እንቀይርለትና መጨረሻውን አብረን የምናይ ይሆናል ማለት ነው።

አብረን ናያለን እንሻ እንደምታዩት፣ ካፓስተር በዚህ መልኩ ተቃጥሏል ፈንድቷል ማለት ነው። ስለዚህ ካፓስተር ይሄ ከፈነዳ ከተነፋፋ፣ አምቤር ደግሞ ብዙ ከሳበ ኮምፕሮሰር መስራት አይችልም። ኮምፕሮሰሩ ይሞቃል፣ ከዛ መልሶ አይሰራም ማለት ነው። ባጭሩ ሃይ ካፓስተር ሃይ ካረንት ነው የሚወስድበት ሰዓት ማለት ነው። ተቃጥሏል። ይህን ቀይረባል፣ አዲስ ገጥመንለታል። እንደሚታዩት ካፓስተር አዲስ ገጥመንለፈ ኢንሻላህ፣ ሶኬት ላይ ሰክተናል ማለት

ስጋት ካስፈልገው በደንብ አድርጎ ይታጠባል። ኦኬ ይሆናል ማለት ነው። አልሐምዱሊላ በዚህ መልኩ ኮንዲሽኑ ከሰራላችሁ በኋላ ማቀዝቀዝ አለማቀዝቀዙን ቼክ አድርጋችሁ የበለጠ እንዲያቀዘቅዝ ትክክል ታጥቦታላችሁ ማለት ነው። ንጹህ ካደረጋችሁት በኋላ እስኪ ደርቅ ትንሽ አቆይታችሁ መልሳችሁ ቦታው ትገጥሙታላችሁ። ይህንን ቪዲዮ ከወድራችሁት ሼር አድርጉት። የተለያዩ ስለ አይር ኮንዲሽን ስለ ኤሌክትሪክ ሙያ መማር የምትፈልጉ ይህንን ቲክቶክ ፍሎ አድርጉ።